አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ምርጥ የጸጉር ውህድ ይዤላችሁ መጥቻለሁ። ሁላችሁም ተጠቀሙት። ይህንን ውህድ በተለይ ጸጉራችሁ ከርዳዳ ለሆነ ጸጉራችሁ አለበት ጠርላላችሁ ጸጉር እንዳይሰባበር እንዳይነቃቅል የሚያደርግ ጸጉር የሚያለሰልስ ጸጉራችሁ ያለማቋረጥ የሚያሳድግ ነው። ሁላችሁም ተጠቀሙት። ለህፃን ለአዋቂ ለማንም ይሆናል፣ ለወንዶችም ይሆናል። እንደ ኮንዲሽነርም መጠቀም ትችላላችሁ። መጨረሻ ላይ ፀጉራችሁ ዘይት ተቀብታችሁ ከታጠባችሁ በኋላ እንደ ኮንዲሽነር ተቀብታችሁ ቢያንስ ለሰላሳ ደቂቃ አቆይታችሁ በውሃ ብቻ ማለቅለቅ ትችላላችሁ። አጠቃቀሙን አሰራሩን ነግራችኋለሁ። በተለይ ማዳም ቤት የምትሰሩ የማዳም ቤት የምትሰሩ ልጆች ሽንኩርት ምናምን ሌላ የሚሸት ነገር የአብሽ ምናምን መጠቀም የማትችሉ፣ ይሄንን ውህድ ተጠቀሙ። የምሬ ነው። ሙላችሁ ታመሰግኑኛላችሁ። ቀላል አሰራር ነው። ልክ እኔ እንደሰራሁት ሰርታችሁ ተጠቀሙት። ታመሰግኑኛላችሁ ብያችኋል። ሁልጊዜ የምትጠቀሙት ኮንዲሽነር አያስፈልጋችሁም። ጸጉራችሁ ከእንግዲህ ምንም ነገር ጸጉሬ ደረቀ ጸጉሬ ያልበጠራለኝ ማለት አትችሉም፣ ይሄንን ውህድ ከተጠቀማችሁ እና ተጠቀሙት። ሁላችሁም ተጠቀሙት። አሰራሩን ነግራችኋለሁ። እዚህ ጋ እንዳያችሁት ሁለት ማንኪያ ነሻ ጨምሬያለው ያለው ነግሬያችኋለሁ። ነሻ ከቤታችሁ ውስጥ መጥፋት የሌለበት ግባት ነው። የትም ኢትዮጵያ ውስጥ አለ። ሱፐርማርኬት፣ የት ነው የሚገኘው የምትሉኝ ልጆች፣ ሱፐርማርኬቱ ውስጥ ይገኛል። ከፈለጋችሁ በውስጥ መስመር ኑ እኔ በደንብ አሳያችኋለሁ፣ እነግራችኋለሁ። ኢትዮጵያ ውስጥ አለ፣ ሱቅ ውስጥ አለ፣ ሸቀጣ ሸቀጥ የሚሸጥበት ቦታ አለ እና እሱን ነው የተጠቀምኩት። ሁለት ማንኪያ ሁለት ብርጭቆ ውሃ ጨምሬ እሱን ተጠቅሚ ያለው በዚህ መልኩ በእሳት ለአምስት ደቂቃ ብቻ ነው የምንሰራው። ቶሎ ነው የሚደርሰው። በቀጣይ ሌላ ደግሞ የምጨምርበት ነገር ስላለ ቪዲዮን እስከ መጨረሻ ተከታተሉት። የዛሬ ቪዲዮ ለሁላችሁም ስለሚጠቅማችሁ ቪዲዮውን ሳታቋርጡ እስከ መጨረሻ ተከታተሉት። ላይክ አድርጉት፣ ቪዲዮን ለብዙ ሰው እንዲደርስ በቅንነት እኔ በነጻነት እንደዚህ አትከፍሎኝ እናንተ በእንደዚህ በነጻነት ሰርቼ ስለማሳያችሁ እናንተ ደግሞ ላይክ አድርጉት። ቪዲዮውን ለሌሎች ሰዎች እንዲደርስ ነው የሚጠቅመኝ ማለት ነው። ላይክ ስታደርጉ ሌሎች ሰዎች ያዩታል፣ ይጠቀሙበታል። አያችሁት? በዚህ መልኩ እስካሁን ድረስ ውሃና ነሻ ብቻ ነው በዚህ መልኩ የሰራውት። በቀጣይ ሌላውን እየሰራው አሳያቸዋለሁ፣ ምን ምን እንደምጨምርበት አሳያቸዋለሁ። ለህፃን ላዋቂ ይሆናል። ከእንግዲህ ለልጆቻችሁ ይሄንን ውህት ተጠቀሙላችሁ። በራሳችሁ ሞክራችሁ እዩት እና ተጠቀሙላቸው። ምንም አይነት ጉዳት የለውም። ሽታ የለውም፣ ምንም አይነት ሽታ የለውም። ይሄንን ብቻ በመጠቀም ጸጉራችሁ ማሳደግ ትችላላችሁ። ጸጉራችሁ ለተጎዳባችሁ፣ ለከርዳዳ ጸጉር በተለይ ማለት ነው። ጸጉር ያለሰልሳል፣ ጸጉር እንዳይሰባበር እንዳይነቃቀል ያደርጋል። ምን ትፈልጋላችሁ ከዚህ ሌላ? ጸጉራችሁ ካልተነቃቀለ ካልተሰባበረ መቼም እድገቱ አያቆምም። ጸጉር ይህ በዚህ መልኩ ሰርቼ በቃይ አደርገዋለሁ። እውነት ይህንን ቪዲዮ የደረሳችሁ ሰርታችሁ ከተጠቀማችሁት በኋላ ነው ሀሳብ አስተያየታችሁ የምትጽፉልኝ። ሀሳብ አስተያየታችሁ፣ የተጠቀማችሁ ልጆች ሀሳብ አስተያየታችሁ እፈልጋለሁ። በኮንፊደንስ ነው ምነግራችሁ እንደዚህ መቶ ፐርሰንት መቶ ፐርሰንት እርግጠኛ የሆንኩበት ስለሆነ ነው እንደዚህ የምናግራችሁ ማለት ነው። ስለዚህ ተጠቀሙት። ይኸው የመጀመሪያውን ግባት በዚህ መልኩ ሰርቼ ጨርሻለሁ። ሁለተኛውን ፓርት እገባለሁ። እዚህ ጋር የምጠቀመው ሶስት ማንኪያ ተልባ ሶስት ማንኪያ ተልባ ተልባ የሌላችሁ ባሚያ መጠቀም ትችላላችሁ። ባለፈ ሰርች ይላችሁ ነበረ። ባሚያ እሱን መጠቀም ትችላላችሁ። በተልባው ቦታ ማለት ነው። ሶስት ማንኪያ ተልባ ሁለት ብርጭቆ ውሃ በዚህ መልኩ አንድ ላይ አድርጌ ለአስር ደቂቃ በእሳት ሰራዋለሁ። ለአስር ደቂቃ ለአስራ አምስት ደቂቃ ማቆየት ትችላላችሁ። ባቆያችሁት ቁጥር እየወፈረላችሁ ይመጣል። ውሃ በደንብ ጨምራችሁበት በደንብ ይወፍራል። ምንም የሚጣል ነገር ስለሌለ ችግር የለውም። ለአስር ደቂቃ ራሱ በቂ ነው። ቀሪውን እንዴት እንደምትጠቀሙት አሳያችኋለሁ። አሁን የምንፈልገው የሱ ውሃውን ብቻ ነው፣ ጄሉን ብቻ ነው የምንፈልገው ለአስር ደቂቃ አፍልቼ በዚህ መልኩ በማት ላይ አጠለዋለሁ። ነሻውን ሰርተን አስቀምጠነዋል። ልክ እኔ እንደሰራሁት ነው የምሰሩት። ሰርቼ አስቀምጨዋለሁ እንዳሳያ እንዳያችሁት። አሁን የቀጣዩን ተልባውን ነው የምሰራው። ከዛ እንዴት አርጌ እንደምጠቀማቸው አሳያችኋለሁ። አያችሁት እንዴት እንደወፈረ? ይህ ወዲያው ነው፣ ወዲያው ወዲያው ነው እንግዲህ። ባጠገባችሁ ነው የገለበጥኩት፣ ትኩስ እያለ ነው። በማጥለያ ስታጠሉት ትኩስ እያለ ወዲያው ነው የምታጠሉት። ካቆያችሁት ይወፍርና፣ ግዴታ በጨርቅ ነው መጭመቅ ያለባችሁ ስለሚወፍር። በዚህ መልኩ ቶሎ አጥሉት። ታምረኛ የሆነ የፀጉር ውህድ ነው ዛሬ ይሄው አጥልዬ ያጠለልኩትን ያንን ተልባውን አትጥሉትም። አስቀምጣችሁ ፈጭታችሁ ለፊታችሁ ተጠቀሙት። ለፊት በጣም ጽድት ያረጋል። ፊታችሁ ጽድት ነው የሚያረግላችሁ። ለፊታችሁ ተጠቀሙት፣ እንዳጥሉት። እኔ እንደውም ቀንሼ ለፊቴ አስቀምጫለሁ። በጄሉም አስቀምጫለሁ። ያኛውም ለፊቴ እጠቀመዋለሁ። ይህ ጄሉና የቅድም የሰራሁት የነሻውን ውህድ በዚህ መልኩ አንድ ላይ አደባልቃቸዋለሁ። አንድ ላይ አረጋቸዋለሁ። እዚህ ጋር የኮኮናት ኦይል ነው የምጠቀመው። የኮኮናት ኦይል፣ ቤቢ ኦይል ካገኛችሁ ቤቢ ኦይል መጨመር ትችላላችሁ ከሌላችሁ ቫዝሊን ጨምሩበት። ልብ ብላችሁ አዳምጡ። ለዚህ ነው እኔ እስከ መጨረሻ ተረጋግታችሁ እዩት የምላችሁ። መጨምራቸውን ግብዓቶች በትክክል እንድታዩ አይታችሁ በትክክል እንድትሰሩት ብዙዎቻችሁ ትጠይቃላችሁ። እንደዚህ ቪዲዮን እስከ መጨረሻ ሳታዩት ሳትሰሙ ምንድን ነው የጨመርሽበት ምትሉ ልጆች አላችሁ። እዚህ ጋር የሰሊጥ ዘይት ነው አያችሁት? ማስገዛ ስክሪንሹት አርጋችሁ መግዛት ትችላላችሁ። የሰሊጥ ዘይት ከዚህ በፊት እኔ ሰሊጥ እንደዚህ እንትኑን እየሰራውላችሁ ነው በዘይት መልኩ እየሰራውላችሁ ነበር። ሰሊጡ ማለት ነው ሳይፈጭ ዘይቱ ሳይጨመቅ ሰርች ይላችኋለሁ ብዙ ጊዜ በዘይት እየጨመርኩኝ ሰርቻለሁ። እና ዜይቱን መግዛት የፈለጋችሁ ፀጉር ያሳድጋል ለምግብነትም እንጠቀመዋለን መድኃኒት ነው ለጸጉርም በጣም አሪፍ ነው። ውድ ነው። በሱም አንድ ማንኪያ ጨምር ያለው፣ የኮኮናት ዘይት አንድ ማንኪያ ጨምር ያለው። ልብ ብላችሁ አዳምጦ። የነዚህን ዘይቶች የሌላችሁ ቫዝሊን ጨምሩበት። የወይራ ዘይት ጨምሩበት። የወይራ ዘይት የሌላችሁ ማንኛውም ትንሽዬ የምግብ ዘይት ጨምራችሁ፣ ቫዝሊን ጨምሩበት። ኦኬ፣ ቫዝሊን እንዳትረሱ እሺ። ቫዝሊን ግማሽ ማንኪያ በቂ ነው። ትኩስ እያለ ጨምራችሁ እንደዚያ እንትን በሉት አቀላቅሉትና ይሟሟል። ትኩስ እያለ የኮኮና ዘይት፣ የሰሊጥ ዘይት ጨመር ያለው አንድ ላይ አደባልቄ በዚህ መልኩ አያችሁት። በደንብ ባርጌ አደባልቅያቸዋለሁ። እዩት፣ እንዴት እንደሚያምር ዋው! ለህፃን፣ ለአዋቂ ከእንግዲህ፣ ለህፃን ምን ልጠቀም ብላችሁ እንዳጽፉልኝ። ብዙዎቻችሁ ለህፃናት እየጠየቃችሁኝ ስለሆነ ነው የዛሬ ቪዲዮ ይዤላችሁ የመጣሁት። ምን ልጠቀም ብላችሁ እንዳትጠይቁኝ፣ ይሄው ነው እየሰራሁ ስለሆነ፣ የምሰራቸውን ቪዲዮዎች ገብታችሁ ማየት ትችላላችሁ። ይሄው ሰርቼላችኋለሁ። በቴሌግራም ብዙዎቻችሁ ጠይቃችሁኝ ነበረ። ይህንን ተጠቀሙላቸው። ፀጉራቸው በአጭር ጊዜ ይቀየርላቸዋል፣ ይለወጥላቸዋል፣ ይለሰልሳል። ለቆዳ ጥሩ ነው። ነሻ ለፊታችን እንጠቀመዋለን፣ ለቆዳችን ጥርት እንዲያደርግልን። በዛውም ፉርፉር ላለባችሁ፣ ቆዳችሁን ጥርት ነው የሚያደርግላችሁ። የፀጉራችሁን ቅል ጥርት ያደረግላችኋል። በዚህ መልኩ በደንብ ተቀብታችሁ ማሳጅ አድርጋችሁ ለአንድ ሰዓት ለሁለት ሰዓት አቆይታችሁ መታጠብ ነው ሻምፖ ከዚህ በፊት ሰርቼ ሰርቼላችኋለሁ የሰራዋቸውን ሻምፖዎች ገብታችሁ አይታችሁ ሰርታችሁ ተጠቀሟቸው የሚገራርሙ ሻምፖ ሰርቻለሁ እውነቴን ነው የምላቸው እኔ በቤቴ ውስጥ ሻምፖ በቤቴ ውስጥ ሰርቼ ነው የምጠቀመው ስለዚህ እናንተም በቤታችሁ ሰርታችሁ ተጠቀሙ። የዛሬ ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁኛ አመሰግናለሁ። ቪዲዮውን ላይክ አድርጉት፣ ሼር ማድረግ የምትችሉ ሼር አድርጉት በኢሞ በዋትሳፕ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወሉን ምልክት ተጫኑ። ሁልጊዜ የምንለቃቸውን ቪዲዮ እንዲደርሳችሁ ቪዲዮዎችን ላይክ አድርጉ። በቅንነት ከወደዳችሁት ከተመቻችሁ ላይክ አድርጉ የግዴታ አይደለም በፍላጎታችሁ በቀጣይ ቪዲዮ እስከምንገናኝ ደና ቆዩልኝ ባይ ባይ